ሰላም እናንተ ይሁን ተመልካቾቻችን፣ እንደምን ከረማችሁ? ይህ በየሳምንቱ እናንተ የሚደርሰው የነጻ መድረክ ዝግጅታችን ነው። የነጻ መድረክ ዝግጅታችን የተለያዩ ወቅታዊ ጉዳዮችን በተለይ ደግሞ አወዛጋቢ የሆኑ ጉዳዮችን በማንሳት ግራ ቀኝ ውይይት፣ አንዳንዴም ደግሞ ካስፈለገ ክርክር የምናደርግበት ፕሮግራም ነው። በዚህ ዝግጅታችን እንግዲህ ብዙ ፕሮግራም ብዙ ዝግጅቶች መጥተው እናንተ ጋር ደርሰው መወያያ ሆነው አንዳንዶቻችሁ እንደውም በዛ ምክንያት መጽሐፍ ቅዱስ ጥናት ሁሉ እንደጀመራችሁ የደወላችሁ ሁሉናላችሁ ሁላችሁንም አመሰግናለሁ። ለዛሬ እንግዲህ ይዤላችሁ የቀረብኩት አንድ አወዛጋቢ የሆነ በተለይ ደግሞ በወንጌል አማኞች ዘንድ መነጋገሪያ የሆነ ርሳል ይህም የሴቶችን የቤተ ክርስቲያን መሪነት በተመለከተ ውይይት ለማድረግ በመካከላችን ቄስ ጸጋነሽ አየለ በመካከላችን ትገኛለች። ቄስ ጸጋነሽ እንኳን ደህና መጣሽ። አመሰግናል። እንዴ እንግዲህ ያው ቄስ ሲባል ብዙ ሰው ይደነግጣል። እንደዛ አጋጥሞሻል ብዙ መቼ ቄስ ነኝ ስትይ እንዴ ምናምን ያለው የለም? አዎ። እንግዲህ ጉዳዩ በደንብ የሚያነጋግር ስለሆነ ዛሬ እንግዲህ ያለን አጭር ሰዓት ስለሆነ፣ ሰላሳ ደቂቃ ነች። ብዙም ያም አላበዛም መነጋገር ያለብን ነገር ምንድን ነው? መጽሐፍ ቅዱስን በምናነብበት ጊዜ ያው እኛ ወንጌላውያን አንድ እምነት አለን፣ እሱም መጽሐፍ ቅዱስ ብቻ የሚል እምነት አለን። እና መጽሐፍ ቅዱስ ላይ የተጻፈውን እንዳለ ነው የምንወስደው ስለዚህ እንዴት ቤተ ክርስቲያን መሪ ልትሆን ትችላለች? ሴት መጽሐፍ ቅዱስ ይከለክላል የሚል ሀሳብ አለ። እንደዚህ የሚሉ አሉና ይህንን ሀሳብ በተመለከተ እንግዲህ ወደዛ ከመሄዳችን በፊት እስ ከመጀመሪያን ጀምርና አጠር ባለ መግቢያ እንድሰጭን። እግዚአብሔር ሰውን ሲፈጠር ወንድና ሴት አድጎን የፈጠረው እና በወንድና በሴት መካከል ያለውን ልዩነት ወንድ መሆን የሚችለው ሴት መሆን ማትችለው ወንድ ሴት መሆን የምትችለው ወንድ መሆን የማይችላ ነገሮች ለይተን እናስቀምጥና ወደ ውይይታችን ገባ። መልካም ነው። እግዚአብሔር ይመስገን። እኔም ስለተሰጠኝ እድል እግዚአብሔርንም እያመሰገንኩ እናንተንም እግዚአብሔር ይባርካችሁ እላለሁኝ። እግዚአብሔር የተባረከ ይሁን። የኢትዮጵያ ወንጌላውያን አማኞች፣ ሁሉ ነገር መሰረታችን የእግዚአብሔር ቃል ነው። በእግዚአብሔር ቃል ዘፍጥረት ምዕራፍ አንድ 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የምንቀሳቀሱትንም ሁሉ ይግዙ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፤ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም የባህር ዓሦችን የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው እያለ የእግዚአብሔር ቃል ሰውን በመፍጠር ሥርዓት ላይ ያለውን መመሪያ መሰረት አድርጌ ስለማወራ ነው። እግዚአብሔር እንግዲህ በተለያየ በተለያየ መረዳት ብንረዳ ሰውን ፈጥሯል። ይሄን ሰው ደግሞ ወንድና ሴት አደረገ ይላል። በዚህም ክፍል በሁለተኛው ምዕራፍ ደግሞ አዳምን ፈጥሮ ከአዳሙ ሴት አወጣና እንደገና ወንድና ሴት አደረገ ይላል ወደ ምዕራፍ አራትም ምዕራፍ ስድስትም ስንሄድ እግዚአብሔር ሰውን ወንድና ሴት አድርጎ እንደፈጠረ ይናገራል ዋና ነገሩ የፈጠራቸው ወንድና ሴት መልክና ምሳሌውን ሁለቱም ተጋርተዋል በየትኛውም አስተሳሰብ ቢሆን እግዚአብሔር መልኩና ምሳሌን በሌላ ፍጥረት ያላደረገውን በወንድና በሴት ሰው በሆኑት አድርጓል። ስለዚህ ወንድም ሴትም ሰው ናቸው። በሰው ውስጥ መልኩና ምሳሌ መሆኑ ደግሞ እግዚአብሔርን የመምሰል ይህ የእግዚአብሔርን መምሰል የምንላቸው በብዙ መልኩ ሲተነተን ቢውልም ለዛሬ ውይይታችን የእግዚአብሔርን ባህሪ የእግዚአብሔርን ሀሳብና ፈቃድ ለማገልገል ከላይ ግዙ ለምለው ሀሳብ የእግዚአብሔር ባህሪ ተካፍለዋል ማለት ነው። እኔ ለጠየቅከኝ ሴቶች እንዴት መሪ ሊሆኑ ይችላሉ የምለው ሳል ይህ አንዱ የመጀመሪያ ሀሳብ ሆኖ ወደዛኛው ሀሳብ እንሄዳለን። አሁን ምንድነው መነሻ እንዲሆነን እግዚአብሔር ሰውን ሲፈጥር አሁን ሴት መሆን የምትችለው ወንድ ማሆን የማይችለው ነገር አለ፣ ወንድ ደግሞ መሆን የሚችለው ሴት ማሆን የማትችለው ነገር። ወንድና ሴት ልዩነታቸው ምንድነው? አዎ። ስለዚህ እዚህ ላይ እግዚአብሔር ወንድና ሴት አድርጎ መልኩና ምሳሌ ሰጥቶ በመልኩና ምሳሌ ውስጥ ባህሪውን ሲሰጥ ለወንዶች የሰጠ ባህሪ አለ፣ ለሴቶች የሰጠ አለ ይሄ ማንነቱ ውስጥ ካለው ለሰዎች ከለገሰው ነገር ወንዶች ያልሰጣቸው ለወንዶች ያልተሰጠ ለሴቶች የሰጠ ዋና አስምር የሚናገረው ለሁለቱም የሰጠው እግዚአብሔር ነው። ለወንድም ለሴትም መወዳደር የማይችሉት መናናቅ የማይችሉት ለወንዶች የሰጠውን ለሴቶች ያልሰጣቸው በጣም ብዙ ነገሮች አሉ። ለሴቶች ሰጥቶ ለወንዶች ያልሰጠ ብዙ ነገር አለ። እግዚአብሔር በዚህ ነገር ለወንድና ለሴት በሰጠው ነገር ወንዶችን እንዲመሩ ሲሰጥ ግዙ የሚለው አስተዳድሩ የሚለው ምሩ የሚለው ሀሳብ አለ። ለጋራ የሰጣቸው በጋራ መስራት ያለባቸው ውድድር የሌለ ነገር ይሄ፣ አመራር አመለካከት ከባህል አንጻር ስናይና ከመጽሐፍ ቅዱስ አንጻር ስናይ ይለያያል። መምራት ለብቻ የሚሆን ነገር አይደለም፣ በአብሮነት የሚሄድ ነገር ነው። በእኛ በዘመናዊ ቋንቋ እንኳን ሊደርሽፕ እና ማኔጅመንት እንደሚለያይ ምናልባት ወንዱ ሊደር ሆኖ ከሆነ ሴቷ ማኔጀር እንድትሆን ያደረገ ያን ኦርጋናይዜሽን በጋራ መምራት ስለሆነ እግዚአብሔር ለሴቶች ማኔጅ የሚያደርጉ መሪነትን ሰጥቶ ለወንዶች ደግሞ ማኔጅ የሚያደርጉትን ሰጥቷል። አንዱ ለአንዱ መረዳዳት ግን የሚችሉ መቀማማትም የማይችሉ መናናቅ የማይችሉ ለምሳሌ ወደ አዲስ ኪዳን ሄደን ከኃጢአት ውድቀት የተነሳ ገዢሽ ባልሽ ይሆናል ይላል። እሱም በደንብ አጥንቼ አላቅም እንጂ ገዢሽ ወንድ ይሆናል አላለም፣ ባልሽ ነው የሚሆናል ምለው። ስለዚህ ይሄ የወንድና ሴት የቤተሰብ ግንኙነትን በተመለከተ ነው ብዬ የምንረዳው። ግን በሚገዙ ሰዓት የሁለቱም ሀሳብ ልዩነት አለ። ወንድ በወንድ አመለካከት የሚያይ፣ ሴት በሴት አመለካከት የምታይ፣ በቤተሰብም በልጆችም በማህበረሰብ ውስጥ ሴቶች ከወንዶች ልዩ የሆነ አመለካከት አላቸው። ይህ አመለካከት መነሻው እግዚአብሔር ሲፈጥር በፈጠረው ሆርሞን ውስጥ ነው ያለው። በሴቶች ሆርሞን ስሜት ውስጥ ያለ ነገር ነው፣ ከወንድ ተለይታ ያለው ለወንድ የሌለው። ለወንድ ወጥ የሆነ ሆርሞን ሲሰጥ፣ ለሴቶች ደግሞ በወር እንኳን ብዙ የሚለዋወጥ ሆርሞን ነው የሰጠው። ስለዚህ በዚህ ሆርሞን ውስጥ ያለ አመራርና አንድ ወጥ የሆነ ወንድ ላይ ያለው አመራር ልዩነት እግዚአብሔር ያደረገ ነው። የወንድኑ ልክ የሴት ነው ልክ አይደለም የምንለው አይደለም፣ በኃይል እንደምለው ስለዚህ እግዚአብሔር ወጥ ለሆነው ለወንድ አመራር ተለዋዋጭ የሆነ በስሜት የታቀፈ አመራርን ከወንድ ጋር አብረው እንድትመር ለይቶ ሰጥቷታል። መውለድን ማርገዝን የሰጠ እግዚአብሔር ሆርሞኖቹን ለይቷል። ስለዚህ ይሄ ወንድ የሴትን ሆርሞን ላያገኝ በሰርጀሪ ቢሰራም ሊሆን የማይችል ወንደ ወንድ ሊሆን የምትል ሴት ሁሉ የወንድ አይነት አንድ አይነት ለመሆን ሴትን ወንድ አሳድጎ ባህሪዋ እንኳን አንድ ቢሆን በተፈጥሮዋ ሊሆን የማይችል የወንድን ልብስ በሙሉ ቢለብስ ወንድ የተማረውን ሁሉ ቢማር ወንድ የሰራን ሁሉ ቢሰራ ወንድ ግን አልወድ ነው። ስለዚህ እግዚአብሔር በጣም በልዩነት ለየብቻ ሰጥቶ ግን አብሮ ብቻ እንዲያደርጉ። እንግዲህ ቄስ እንድትረዳሁት ከሆነ ያው ለምግብ የሚሆን ሀሳብ ነው የሰጠሽና የወንድና ሴት እኩል ደረጃ ላይ ነው የተቀመጡት የሚል ሀሳብ ያለሽ ይመስለኛል። ነገር ግን መጽሐፍ ቅዱስ ሲናገር እንግዲህ ወደ ከፍጥረት ስለጀመርን ከፍጥረት እንቀጥልና እዛ ጋር አሁን ለምሳሌ፣ በውድቀት ጊዜ ሰይጣን ያታለለው ሴቷን መጽሐፍ ቅዱስም ሲናገር በዛ ነው የሚለው እና እሷ በተታለለችና በበላች ጊዜ ግን የሆነ ነገር የተፈጠረ ነገር የለም። ልክ ወስዳ ለወንዱ በሰጠችበት ጊዜ እሱ በበላ ጊዜ ግን ነው ያኔ መውደቃቸውን ያወቁት እና ይሄ ለምን ይሆነ ይመስልሻል? አው እግዚአብሔርን ፈቃድ ተላልፈዋል። እግዚአብሔርን ሲተላለፉ አንዳንድ ዘመናዊ ሰዎችን እንደሚሉም ሔዋን ብቻዋን በሆነች ጊዜ ከሰይጣን ጋር ሥሩ በእባብ በኩል ወዳጅነት እንደጀመረች መገመት እንችላለን። ምክንያቱም በድንገት መጥቶ አይደለም ይሄ ያምራል። እግዚአብሔር ምን አላችሁ ብሎ ውይይት ያደረገ ጭውውቱን የጀመሩት አዳም ወደ ስራ በሚሄድበት አዳም ከእሷ በተለየ ጊዜ የሬሌሽንሽፕ ወዳጅነት የመሰረተች ይመስላል ከእባብ ጋር። ስለዚህ እባብን ተንኮለኛ በመሆኑ ተንኮለኛው የወደቀው ሰይጣን እባብን ተጠቅሞ ሲሆን ክፍተት አግኝቷል። አዳምና ህዋን አንድ ሆነው በጣም ልዩነት ያላቸው አብሮ ግን መሆን የነበረባቸውን ለብቻዋ ባለ ጊዜ በጣም ጉለታቸውን በማከለ መልኩ በህዋን ያለውን ፍላጎቷን በሴትነት ውስጥ ያለ አቅሟን በሴትነት ውስጥ የተሰጠ ኃላፊነትና አደራውን በደንብ ሰይጣን ከአዳም በላይ የተረዳ ይመስለኛል። እኔው መገመት ስለሆነ ስለተረዳ አዳምን ለመጣል የሚያስችለው በራሱ አካል በራሱ ብሊት እሱ በሚተማመነው ስለሆነ ለሔዋን ሰጥ ሰጠ። ሔዋን በልታ በልታዝም ምናልባት የኔ ግምት ላይ ለአዳም ቢሰጥ ኖሮ ለሔዋን አይሰጣትም ይበላል፣ እዛው ኃጢአቱ ይቀጥል ነበር። ለሔዋን የተሰጠውን ግን ማስተላለፍ የሚለው ትራንስፎርማቲቭ ኔቸርን አብሮ እግዚአብሔር ነሰጠ በጡቲውን በጨዋታይን በተግባር ትራንስፎርም ስላደረገች ለአዳም ሰጠች በላች። ስለዚህ አዳምና ሔዋን አዳም በበላ ሰዓት መውደቆ ይታይ አንድ ናቸው፣ አብሮ ናቸው። በተለያዩ ጊዜ ኃጢአት ገብቷል። ልዩነትን ነው ይ ይሄ መለያየት ያመጣ ኃጢአት ነው። በተለያዩ ጊዜ የሴት የወንድ ድርሻ የወንድ ድርሻ ለማገልገል ሳይሆን አንዱ አንዱን የሚጎዳ ነገር ይሰራሉ ሴት አለም ለብቻ ሲሆን ወንድ አለም፣ የሴት ቤተክርስቲያን የወንድ ቤተክርስቲያን፣ የወንድ የበላይነት የሴት የበላይነት በመጣ ጊዜ ሁሉ የሰይጣን አሰራር ይገባበታል። እና ስለዚህ ሔዋንን በአዳም ለመያዝ ስለፈለገ ሔዋንና አዳም ሲበሉ ወደቁ። እግዚአብሔር ለአዳም መመሪያ ስለሰጠ አዳም መመሪያውን ስለተቀበለ በዛ መመሪያ ቢነግራትም መንገሩን ከእባብ ጋር ስትከራከር እንሰማለን። ቢነግራትም ግን አብሮ አልነበረም ለማስጣል በሚችል ሁኔታ አልነበረ። አዎ ይሄኔ ጥያቄ ምንድን ነው? አሁን የወንድና የሴት ልዩነት በደንብ ግልጽ አድርገን እንድናይ እና ወደ አዲስ ጋር እንድንመጣ ስለፈለግኩ ነው። ሔዋን በላች ነው የሚለው። የተፈጠረ ነገር የለም ያወቁት፣ ነገር ግን አዳም በበላ ጊዜ ነው ሞትን መራቁታቸው መሆን አወቁ። ኢፌክቱ የታወቀው እሱ በወሰደ ጊዜ ነው። በሌላ ጥያቄ ለመግለጽ ለምሳሌ፣ እሷ በልታ እሱ ባይበላ ኖሮ ምንም የሚፈጠር ነገር አልነበረም ማለት አይቻልም። ወይስ ይሄ ደግሞ የሚያሳየው እግዚአብሔር ወንድና ሴትን ሲፈጥር ኃላፊነትን ብዙ ኃላፊነትን ለወንድ ሰጥቷል። ሁለተኛ ደግሞ መጽሐፍ ቅዱስም ሲናገር ወንድ የቤት ሴት ራስ ነው ይላል። እና ከዚህ አንጻር ሁለቱም እኩል ፖዚሽን ላይ መቀመጥ ይችላል ወይ የሚለውን ነው። እኩል የምለው እኔ ሰው በመሆናቸው ብቻ ነው እኩል ነው የምለው ወንድ ሴት እኩል የምለው ነገር፣ አሁን ማለት በሰውነት አለማ የተነጋገር ነው አሁን አንቺ የምትጠራው ፖዚሽን ሆንች ያው የቤተክርስቲያን መሪነት ኃላፊነት ስለወሰድ ይሄ መጽሐፍ ቅዱሳዊ ነው አይደለም ወይ የሚለውን ምንድን ነው። አዳምና ሔዋን በዛ ሰዓት አዳም ሲበላ ወድቋል የሚለው ፕሮግሬሲቭ ነው። የእሷ በላች ቀጥሎ በሂደት ለእሷ ሰጥታ ወደቀ የሚለው ብዙ ጠሊቄ ባልረዳም ግን ሔዋን በላች፣ አዳም በላ፣ መሸሽ ጀመሩ፣ ኃጢአቱ ተገለጠ። ስለዚህ እግዚአብሔር ኃጢአቱን ከማሳየት በፊት ራሳቸው በኃጢአት መውደቃቸውን በሽሽት ያሳውቃሉ። ይሄ የኃጢአቱ በሔዋን ጊዜ ያልተገለጠው ለአዳም ነው የምለው እኔ። በአንድ በኩል ይጋራሉ። አዳም መሪ ነው፣ ሀላፍነቱን ወስዷል። የሱ ሀላፍነት ነው መጠበቅ፣ መንከባከብ፣ መቆጣጠር አይሆንም ማለት በባልና በሚስትም በአይልን ስና የወንድ ነው አመራሩ ልክ ነው። በጣም በሱ ጋር ምንም በተለይ በቤተሰብ በተለይ በባልና ሚስት አንድ ፐርሰንት ከዚህ ውጭ ሊሆን የለበትም ብዬ አምናለሁ። እኔም እሱን ነገር በትዳርም ቢሆን ስለዚህ አዳም በበላ ጊዜ በኃጢአት መውደቃቸው ሔዋንም ገና መውደቃቸውን ያወቀች ሰዓት ስለሆነ የአዳም መብላትና አለመብላት የሔዋንን ድምፅ ሰምቷል። እሱ ንግግሯን ሰምቷል። ሔዋን ስለበላች አይደለም ስለበላ ነው እሱ ኃጢያት ውስጥ የገባ ሔዋን በልታ ቢሆን እሱ ገስጾ እሱ እርምጃ ወስዶ ሊቀር ይችላል ብዬ አምናለሁ በአንድ በኩል ብዙ ጥልቅ ባልረዳም ሀላፊነቱን አልተወጣም በጣም ጥሩ እንግዲህ ይህንን ያመጣውበት ምክንያት ምንድን ነው እግዚአብሔር ሰውን ሲፈጥር ወንድና ሴትን የተለያዩ አድርጎ ሲፈጥር በአመራር ደረጃ ወንድን አስቀምጦታል የሚለውን መጽሐፍ ቅዱስ ያስጨብጠናል የሚለውን ወደዛ ለመምጣት ነው እና ከዚህ ተነስተን ብሉይ ኪዳንን ዳሰን አዲስ ጋር እስክንደርስ ድረስ የመሪነትን ሚና በተለይ ደግሞ የክህነትን ሚና ለሴቶች ሲሰጣ እናይ። ስለዚህ ሴቶችን አሁን ካህን ማድረግ እንዴት ተቻለ? ከዚህም የተነሳ ለምሳሌ ጢሞቴዎስን ነው ብዙ ጊዜ የምናነሳው። ጢሞቴዎስ ምዕራፍ ሁለት ቁጥር አስራ አንድ ጀምሮ ወይም ደግሞ አስራ ሁለት ላይ ነው ፎከስ የሚደረገው። ስናነብ ሴት በጸጥታ በሙሉ መገዛት ትማር፣ ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ እንድትስልጥ ስልጣን እንዲኖራት አልፈቅድም። ምክንያቱም ብሎ አሁን ወዳነሳነው ሀሳብ ይመጣና አዳም ቀድሞ ተፈጥሯል፣ አንደኛ ምክንያት፣ ከዚያም ሔዋን ተፈጠረች። ደግሞም የተታለለው አዳም አይደለም፣ ሁለተኛ ምክንያት፣ የተታለለችው ኃጢአተኛ የሆነችው ሴቷ ናት። ይሁን እንጂ ሴት በእምነት በፍቅር በመጽናት ነበራሷን የገዛች ብትናት በሁለት ይችላል እና ይሄ ሁሉ ማስረጃ፣ ሁለት ደግሞ ጌታችን ኢየሱስ ክርስቶስን ደግሞ አገልግሎት ሲጀምር ሲያገለግል ሐዋርያትን ሲሾም አስራ ሁለቱንም ወንዶች ነው ያደረገው። ሁለት ወይ ሶስት ወይ ግማሹን ሴቶች አላደረገም። እና ይሄ ሁሉ መሪነት በተለይ ደግሞ መንፈሳዊ መሪነት ለሴቶች መሰጠቱን ማን ለወንዶች መሰጠቱን መጽሐፍ ቅዱሳዊ ማስረጃ አይደለ ወይ? መጽሐፍ ቅዱስን ብቻ እንቀበላለን ካለን ይህን እንዴት እናስታርቃለን? እኔ የተባለ ሁሉ እውነት ነው። ግን መጽሐፍ ቅዱስ ሲተረኮም በተለያየ አተረጓገም ለዋናው የእግዚአብሔርን ዓላማ ለማስፈጸም ነው የምንተረጉመ ለደህነት የእግዚአብሔር ፈቃድ ነው አይደለም። የእግዚአብሔርን ሞራላዊ ግብረገባዊ ገባዊ ትርጉም አለ። የደህንነት ትርጉሞች አሉ። ታሪካዊ ትርጉሞች አሉ። እኔ አሁን የማስበው በታሪካዊ ትርጉሞች ነው። አሁን ይህን ጥያቄ የምረዳው በታሪካዊ ትርጉም፣ በአዳምና በሔዋን ዘመን እግዚአብሔር ይህን ትእዛዝ ሲሰጥ ቤተሰባዊ መዋቅር ላይ የሰጠ መመሪያ ነው ሄዶ ያ በወንዶች አመራር ውስጥ እየተመራ በእስራኤል ዘመንም እነዚህ ነገሮች በወንድ አመራር ውስጥ የተፈጸሙ ነገሮች ናቸው። ይህንን ለአዳም የተሰጠው ወደ እነ ኖኖ ስናር ወደነ አብርሃም ስንደርስ ሄዶ ደግሞ በእስራኤል ነገር ላይ ስታሰብ ወንዶች ናቸው እግዚአብሔር ሲሰጥ በነበረው መመሪያ ማለት ማለት ነው በዛን ዘመን ሴቶች የገብ ለምሳሌ ሳራ ራሱ አጋር እንዲወስድ ስትመክረው የቤቱ ሊደር መሆንና ስትመራው እናያለን። ያንን ጊዜ መሪ ሆኖ እሱ ኑ ማለት ይችል ነበር፣ ግን አልፈጸመም። እነዚህ ሪሌሽንሺፖች ክፍተቶቹም እንዳሉ ሆኖ መጥቶ ወደ አዲስ ኪዳን አንተ ወደ አልከው ዘመንም ሲሆን ሐዋርያትንም ሲመርጥ ኢየሱስ በዛ አይነት ካልቸር ውስጥ ነው፣ በአይሁድ ባህል ውስጥ ነው። ወደ ሮማውያን ወደ ግሪካውያን ስንሄድ እነዚህ ባህሎች ይለያሉ። ከአብርሃም ጀምሮም እግዚአብሔር ደግሞ እስራኤልን ወይም አይሁድን ብቻ አይደለም ማዳን የነበረው አይዛብን ሁሉ ዓለምን ሁሉ ማዳን ነው ዓላማው እና በዓለም ውስጥ ያለ ባህልን ሁሉ አይሁዳዊ ማድረግ አይደለም፣ ይሁዳዊ ማድረግ አይደለም። በይሁዳዊ በአይዛብ ባህሎች ውስጥ ገብቶ የደህንነት መልእክት የእግዚአብሔር ሕዝብ ሆን በእግዚአብሔር ስርዓት ማኖር ነው የእግዚአብሔር ዓላማ። እኔ ሂስቶሪካ ላይ ይሄን የምንረዳው ደህንነት በታሪክ ሂደት በአብርሃምም ጀምሮ በአይሁድ ታሪክ መጥቶ በክርስትና መጥቶ በኢየሱስ መጥቶ፣ ሁሉም ታሪክ ሰው ሁሉ የእግዚአብሔር ዓላማ ውስጥ እንዲገባ ማድረግ ነው። ስለዚህ በየባህሉ ወንድ ሴትን የሚነቅፋለ፣ ሚቀበላለ፣ ሴቶች የበላይ የሚሆኑ አሉ፣ ሴቶች የበታች የሚሆኑ በይሁድ ታሪክ እና በኢትዮጵያ ታሪክ በምንም አይነት ለሴቶች ስፍራ በጣም ያነሰ ስፍራ ነው ያለው። ኢየሱስ ግን ኢየሱስ ግን ያንን ባህል ውስጥ አስራ ሁለቱን ሲመርጥ ከሮማውያን አይደለም የመረጠው ምናልባት ወደ ኢየሩሳሌም ከመጡቱ ከግሪኮችም ያርግ እንጂ ከሁሉ ዘር አይደለም። ሴቶችን ቀርቶ ሌላም ዘር አያቅፍም አስራ ሁለቱ አሁን ግን፣ አሁን ባህል ብለው ብለን ነው እንዳንል፣ አሁን ከብሉይ ኪዳን ተነሳን አይደለም። ብሉይ ኪዳን በጣም ብዙ ብዙ ካህናት ነበሩ ብዙ እግዚአብሔር የመሾማቸው ነበሩ። አንድም ሴት የለም። በአዲስ ኪዳንም ስንመጣ ጌታችን ኢየሱስ ክርስቶስ የአይሁድ ስርዓትን ራሱ ነው የሰጠው። ራሱ ጌታ ነው፣ አምላክ ነው። እዚህ ጋር ሲመጣ አሁን የባህል እስረኛም አልሆነም ክርስቶስ። እንደም ያጋጨው ይህንን የነሱን ባህላዊ የሆነውን ነገር አለመጠበቁ ነው። በብዙ ነገር ተጋይቷል፣ በጾም በምናም በመታጠብ እንደም ብዙ ጊዜ ቃለምልልስም ያደርግ ነበረ። ስለዚህ አሁን ይሄንን ያደረገው አስራ ሁለቱን የመረጠው የባህል እስረኛ ነው ሆኖ ማለት ይቻላል የባህል እስረኛ ሳይሆን ሐዋርያ ጳውሎስም ጌታ ኢየሱስም ሲናገሩ የባህል እስረኝነት ሳይሆን ሊያይዘው የመጡትን መልእክት ለሁሉም ባህል ለማቅረብ አይሁዶችም እንዳይተዉት ለምሳሌ ሐዋርያ ጳውሎስ ሴቶች ዝም በሉ ሲባል የሴት ጭቆና አይደለም፣ ይዞ የመጣውን መልክት እንዲቀበሉ የአይሁድ ወንዶች ከሚወጡ ሴቶቹ ዝም ብሉ እኩል ይሰማሉ ነው የኔ መረዳት። ስለዚህ እኔ ለማለት የፈለግኩት እግዚአብሔር ከባህል ጉዳይ የለውም ኢየሱስን ከባህል ጉዳይ የለውም የትኛውም ዘመን ውስጥ ወንጌሉ ለሰው ልጅ ሁሉ ሴትንም አቅፎ ልጅንም አቅፎ አይሁድ የሚያገለውንም አቅፎ እንዲደርስ ስለሚያስብ ስለዚህ በሴቶች በዚህ ዘመን መተን ስናስብ ሴቶችን መሪ ከሚያደርጉት አንዱ ዋና እግዚአብሔር ራሱ ኢየሱስ ራሱ ቢኖር የሚፈርደው በባህላችን በዘመኑ ስናይ ማን እረኛ ክህነት እረኝነት ነው። ወደ ትርጉም ወደ አሮንም ብንሄድ ወደ ሌዊ ፋምሊ ብንሄድ ክህነት እረኝነት ነው። መመገብ ነው፣ ማብላት ነው፣ ስርዓትን ማስተማር ነው። በእግዚአብሔር መንግስቱ ሰዎች እንደሄዱ ከዛ ድኖ መቅረት ብቻ አይደለም፣ ሌላውን ማህበረሰብ እንድድን ማድረግ ነው። ባህሉ ለማን ነው ይሄን የሰጠው? ለሴቶች ነው እየተሰጠ ያለው፣ መንከባከብ፣ ማብላት፣ ማስተማር፣ ሰውን የሚሄድበትን መንገድ መምራት። ሞር በእናቶች ትምህርት ቤት ብትሄድ በሴት አስተማሪዎች መሃል ህፃናት ወደ ነርሶች አብዛኛው ስርዓቱ ማህበረሰቡ የማህበረሰቡ ባህል በሴቶች እጅ ይለቋል። ስለዚህ እምነት በካህናት በወንዶች መሪዎች ስናይ ደግሞ ጭራሽ ከቤተ ክርስቲያን ከእግዚአብሔር ሀሳብ የሚያወጣ ስርዓት ሁሉ እየመጣ ነው። የካህን ልጆች ሆኖ ልጆች ወደ ደህንነት የማይመጡ እየሆነ፣ እናት ካህን ከሆነች ግን ማንዳቶሪ ታደርገዋለች የቤተሰቧ ማዕከል ናትና። ስለዚህ ይሄ እረኝነቱ ከደህንነት ጋር መሪነቱን ከደህንነት ጋር መምህርነቱን ከእግዚአብሔር መንግስት ጋር የምናቆራኝ ከሆነ ሴት፣ ወንድ፣ አይሁድ፣ ግሪካዊ የሚባለው ሳይሆን ጸጋዋላት ወይ ጸጋዋለ ወይ ወንድ ስለሆነ ብቻ መሪና ካህን እየሆነ ነው። በዘመናቸው ወንድነቱ ወይም አሁንማ ሌላም ሪዘን ይሆን በወንድነት ግን ሴት ሆና ጸጋውን አይደንቲፋይ ማድረግ ከሆነ እሱን መለየት እስከተቻለ ድረስ የእግዚአብሔር አላማ ሰውን ማዳን፣ ከራሱ ጋር ማስታረቅ፣ ከእሱ ጋር የታረቀው ሁሉ አስታራቂ ስለሚሆን ሴትም፣ አይሁዳዊም፣ ባሪያውም ጨዋውም ከእግዚአብሔር ጋር ታርቆ ሌላውን የሚያስታርቅ እረኝነት አገልግሎት ከሆነ ይሄ ለሹመትና ለስም ካልሆነ የጸጋ አገልግሎት ከሆነ የደህንነት አገልግሎት ከሆነ ጸጋው ካላት ከየትኛውም ዘር ከየትኛውም ደረጃ ሴቶች መሪ ሊሆኑ አገልግሎት ለመሆን የሚችል ለሴቶች መብት ሳይሆን፣ ለሴቶች ክብር ሳይሆን፣ ለሴቶች ተሳትፎ ሳይሆን፣ ለሴቶች እኩልነት ሳይሆን የእግዚአብሔርን አላማ ለማስፈጸም በትውልዱ ውስጥ ወንድ ብቻውን እያስፈጸመም እንዳይደለ እስካየን ድረስ አብራ ለብቻው አደለም የሴቶች ዘመን አድርጋ አደለም። አብራ ለማገልገል እግዚአብሔር መንፈስ ቅዱስ በደንብ በዚህ ዘመን አስረግጦ ሴቶችን መሪ እንደሆኑ ይፈቅዳል ብዬ አምናለሁ እኮ። አሁን ይህንን እንዴት አድርገን እናስታርቅ? አሁን የተናገርኩት ለምሳሌ የአዲስ ጋራን ላይ ሁለት ቦታ በተለይ በግልጽ ተጽፏል። አንደኛው አንደኛ ቆሮንቶስ ምዕራፍ 14 34 ላይ የተጻፈው ነው። እሱን እንደውም ብዙ ጊዜ ወደኋላ ወደፊት ብለው ይሄ ሴቶቹ ረባሾች ስለነበሩ ነው ይህንን ትእዛዝ የሰጠውም ብለው የሚናገሩ አሉ። ነገር ግን እዛ ጋ ሲናገር ቅዱሳን ማነው? ቁጥር 30 አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ጀምሮ ብናነብ ቁጥር 34 ላይ ብናነብ እንደዚህ ነው። በቅዱሳን አብያተ ክርስቲያናት ሁሉ እንዲህ ነው፣ ሴቶች በጉባኤ ዝም ይበሉ፣ ሕግም እንደሚለው ይታዘዙ እንጂ እንዲናገሩ አልተፈቀደላቸውም። ሴቶች ለማወቅ የሚፈልጉት አንዳች ነገር ካለ ባሎቻቸውን በቤት ይጠይቁ፣ ምክንያቱም ሴት በጉባኤ መካከል መናገር የሚያሳፍር ነው። የእግዚአብሔር ቃል ከእናንተ ነው ወይስ ወደ እናንተ ጋር ብቻ ነው የደረሰው? ማንም ነብይ ነኝ የሚል ወይም መንፈሳዊ ስጦታለኝ የሚል ቢኖር ይህ የጻፍሁላችሁ የጌታ ትእዛዝ መሆኑን ይወቅ ብለው እንደውም ትእዛዙ የጌታ መሆኑን ያስረግጣልና ይህንን አሁን በግልጽ የተጻፈን ነገር እንዴት አድርገን እናስታርቀው? ከዚህ ጋር ሁለት ደግሞ በተግባርም ስናየው አሁን ቅድም የጠቀስኩት አንድ ጌታ ኢየሱስ ክርስቶስ ሐዋርያትን መረጠ። ከዛ በኋላ ቤተክርስቲያን የመሩ ሰቦች አሉ እና መጽሐፍ ቅዱስም ደግሞ በግልጽ ሲናገር አሁን ይህንን እንደ ወደ መጨረሻም ሰዓታችን የሄደ ስለሆነ መዝጊያ እንዲሆን እንዴት አድርገን እናስታርቀው? ጳውሎስ ተሳስቷል እንበል? መጽሐፍ ቅዱስ ላይ ስተታል እንበል ወይስ አንዳንድ ጊዜያው ምንድነው የሚባለው ልምምዶችን አይቶ አንዳንዴ ወደ ሰዎች ወደ ልምምድ ይመጣሉ፣ መጽሐፍ ቅዱስን ትተው እንደዛ ሆኗል ብል ማለት ይቻላል። ይሄ በፍጹም አይቻልም። የመጽሐፍ ቅዱስ ስልጣን ተሻሽሮ የሚመጣ ነገር ሁሉ ሌላ ስህተት አለበት። ሐዋርያ ጳውሎስም አልተሳሳትም፣ መጽሐፍ ቅዱስም አልተሳሳትም። ነገር ግን የተሳሳት ነው የኛ ጉድለቶች አሉ። ምንድን ነው ጉድለት? መጽሐፍ ቅዱሱን ስንተረጉም እንዴት ነው ምን ተረጉመው ቅድም ብያለሁ? ከደህንነት አንጻር ነው የምንተረጉመው፣ ከታሪክ አንጻር ነው የምንሄደው፣ ከሊትሬቸር ከመጽሐፍ አጻጻፍ አንጻር ነው የምንተረጉመው። ምክንያቱ ምሳሌያዊ አነጋገሮች አሉ። ስለዚህ መጽሐፍ ቅዱስን የተረጉ ስንፈልግ አላጎሪካል ስንፈልግ ሊትሬቸራል ስንፈልግ ሂስቶሪካል ስንፈልግ ስፕሪቹዋል የምናረገው እሱ ነው የእኛ ስተቶች ብዬ አምናለሁ። ስለዚህ አንዱን ለእኛ በሚመቸው አድርገን መተርጎም የለብን ታሪካዊውን የሚያቅፈውን ነገር ከታሪካዊ አንጻር ማየት አለብን። አሁን አንደኛ ቆሮንቶስ ከታሪካዊ ጋር የተያያዘ ነገር አለው። ሌላ ደግሞ ከአጻጻፍ የተነሳ ከጳውሎስ ከራሱ አጻጻፍ የተጻፈ ነገሮች አሉ። ግን በዚህ ውስጥ መልእክቱ ምንድን ነው? ዋናው ነገሩ የትኛውም አተረጓጉም የትኛውም መረዳት ቃሉ ምን ይላል ነው እግዚአብሔር ምን ይላል? በዚህ ሐዋርያ ጳውሎስ እግዚአብሔርን ሀሳብ ምን እያለን ነው የምለውን ስንረዳ የተረጎምንበት መንገድ ነው እኛ እያሳሳተን ያለ ነው። ለሴቶች ብለን መተርጎም ያለብን አይመስለኝም። ለወንድ መሪዎች ተብሎ መተርጎም የለበትም። እውነቱ ምንድነው የምለው የኢትዮጵያ ቤተ ክርስቲያን ማረም የምችለው እውነቱ በዚህ ላይ በታሪኩ ነው። በትክክል ያለው በሊትሬቸሩ ነው። መንፈሳዊ ትርጉም አለው የምለውን ነው ማተኮር ያለብን የምለውን እኔ አበክር የምለው እሱን እሱ በጣም ስነ መለኮት ትምህርት ቤት ይሁን ቤተክርስቲያን ይሄ አገልግሎቱ የምታደርገው ቤተክርስቲያን ናት። ትምህርቱን የሚያስተምሩ አካዳሚክ ትምህርት ቤቶች ናቸው። እነዚህ በአተረጓጎም ላይ እውነቱን ለቤተክርስቲያን ማስጨበጥ አለበት። ቤተክርስቲያን እሱ ከፊ ክፍተት አለ። ሁሉም እንደፈለገ የሚያወራ የመጽሐፍ ቅዱስን ስልጣን ይሻማል፣ እውነተኝነትን ያወርደዋል። ስለዚህ እኔ በዚህ ክፍል ሐዋርያ ጳውሎስ ምንም አልተሳሳተም ለዓላማው ሴትንም አይሁዳዊ ወንድንም ለመድረስ ብሎ ነው የተጻፈው ሴት ዝም ትበል አትበል የሚለው አይደለም መልእክቱ ዋናው እሱ መልእክቱ በአግባብ ይሆን አንዱ ለአንዱ መቀባበል ይሆን ወንድና ሴት ሆናችሁ ቤት በመነጋገር ሰላም ፍጠሩ የቤተሰብ ልዩነት እዚህ አይፈጠር ነው እኔ ቴዎሎጂ ተምሬ አካውንቲንግ የተማረ ባል ስለ መጽሐፍ ቅዱስ አያስረዳኝም አሁን ስለዚህ እነዚህ ሲትዌሽናሎች ደግሞ እንዴት እናርግ የኢትዮጵያ ቤተክርስቲያን እድገትስ በወንድ አመራር የት ደርሳለች? የምለው እውነትነት ውስጥ በወንዶች ክህነት፣ በወንዶች አመራር ቤተክርስቲያን ውስጥ ያለ ምእመን በሙሉ ወንጌልን በጊ ጠግቧል ወይ በልቷል ወይ እውነት በእውነት እያደገን ወይ የአገልጋዮችና የመሪዎች ልጆች ምን እያሳዩን ነው የሚሉ ነገሮች ደግሞ የጳውሎስንም የማንንም ትምህርት ውጤትን እያሳዩናል። እና እኔ ወንድ ሴት ከምን ልልቅ፣ መልክቱ ምን ይላል ለማንም ይባለው አሁንስ በእኛ ዘመን ይሄን መልእክት እንዴት እንስራ የሚሉ አተረጓጎሞች ለእኔ በጣም አስፈላጊ ናቸው። ከዚህ የተነሳ ለእኔ በጣም እርግጠኛውን ይሄ ወንድና ሴት አመራር ላይ አይደለም ትኩረት እሱ ብዬ ነው ማስብ። እስቲ ቆሮንቶስ ላይ እና አሁን ቲሞቴዎስ ላይ ያነበብናቸውን ክፍሎች እንዴት ነው የትርጉሞቻቸውን ትርጉሙን ብቻ ነገር ይና እኔ ትርጉሙ ሐዋርያ ጳውሎስ በቆሮንቶስ አንጻር ሐዋርያ ጳውሎስ አይሁድ ወንዶች አይሁድ ባህል ላይ ወንድና ሴት አብሮ ተቀምጦ ሴቶችም ይሄ ነገር እንዴት ነው ብሎ እንዲጠይቁ አይፈቀድም፣ ደፈር ብሎ በእኛ ዘመንም የእኛ መሪዎች እንደማይፈልጉ ስለዚህ ባህሉን አክብሩ ነው። ባህሉን አክብሩ አዎ። ለምን ካልሆነ ወንዶች ከእምነቱ ሊወጡብን ነው። ባህሉን ካላከበርን፣ ወንዶችን ካላከበርን፣ ወንዶች እዚህ ጋር ኃላፊነት ስልጣናቸውን ካልጠበቅንላቸው ከመልእክቱ ሊወጣብን ነው። ጳውሎስ መልእክት ወንድና ሴት አይደለም። ዋና መልእክቱን ወንዱም ያገኝ አይሁድ መሪ ከመልእክቱ አይወጣብኝ ነው። እናንተ ተጨቁናችሁ መልእክቱን ነው ያገኙልኝ። ስለዚህ ለእኔ የሚለው እዚህ ከባልሽ ጋር ከምትጋጭ ባልሽ የኔ መብት ነው እስካለ ድረስ መልእክቱ፣ ቃሉ፣ ደህንነቱ መልእክት ከሚወድ በቤትሽ ብትረጂ ነው። ቤቴም አልተረዳውም ብል ጳውሎስ አሁንም መልስ ይኖረዋል። ከዘፍጥረት ጋር ለምን ያገናኘው ይመስልሻል ታዲያ? እንደዛ ከሆነ የእግዚአብሔር ስርዓት ለማሳየት የእግዚአብሔር ስርዓት ለማሳየት ነው። ስለዚህ አዳም አልወደቀም አደለም? አዳም አልበላም አደለ? አዳም አላመጸም አደለም? አዳም ሔዋንን ሰምቷል። እኔ በአንድ በኩል ብዙ በዚህ ሀሳቡ ይግባ ይግባ ባላቅም፣ በብዙ ቤቶች የቤተሰብ መሪነት፣ የአገልግሎት መሪነት፣ የእግዚአብሔር ቃል መምራት የወንዶች ሀላፍነት ነው። ብዙ አገልጋይ ወንዶች ቤታቸውን ጥለው እናቶች ናቸው ወይም ልጆች ናቸው ቤተሰባቸውን በመንፈሳዊ ነገር የሚመሩት። አዳም ይሄንን ነው የተጠየቀው። ቤቴን እየመራህ ነው ወይ ሚስት የምትለውን እየተቀበልክ እየበላህ እየኖርክ ነው ወይስ ልክና ራይቱን እየሰማ ነው? የኢትዮጵያ ወንድ ልክም ልክም ያለ አልሰማሽም በሚለው አቋም እንድኖር ልክ ያለው ነው መመዘን። በጋብቻ ብቻ ሴንስ፣ ደግሞ ወንድ ተዋጊ ጠባቂ ነው። ሴት እንደ ራዳር ተረድታ ወደ ወንድ ማምጣት ነው የጳውሎስ አመለካከት። ያመጣቸውን ወንድ እየመራ ነው ወይ? እያስተናገደ ነው? ወንድ ካልመራ እኮ ሴት ትመራለች። ብልሽቱ ይቀጥላል። ስለዚህ ይሄ ሴቶች ሳይሆን መጠየቅ ያለባቸው ወንዶች፣ የሚመሩ ከሆነ የሚመግቡ ከሆነ ቃሉን የሚመግብ ከሆነ ወንድ ለኔ ቤተሰብ ሳይሆን ለትውልዱ በቂ የሚመግብ ወንድ እስካለ ድረስ እኔ ለምንድን ነው ዋጋ ቀንበር መሸከም፣ ምን ያስፈልጋል? ቀንበር እኮ ነው ክህነት፣ አደራ እኮ ነው፣ ተጠያቂነት ነው። ሴቷ እንዳትጠየቅ ወንዱ ኃላፊነቱን ወስዶ ችሎ እግዚአብሔር የሰጠውን ይፈጽም ግን አጋሮች ናቸው። ስለምን ለማገዝ ነው። ስለዚ ወንድ ነው ማለት ስለጠፋ አይደል መጣት የሚባል ነገር ነው። ማገዝ ነው፣ አብሮነት ነው፣ አንድነት ነው። ጸጋ ስለሆነ እየተጋገዝን ነው እየተናነጽን እንጂ እየተፎካከርን ከሆነ አሁንም ደአበር ተቃራኒ ነው ማለት ነው። ስለዚህ ሴት መምራቷ ጉዳይ ሳይን በጥሞቴዎስ የሚለው መተባበር፣ መተጋገዝ ሁሉም እግዚአብሔር ልዩ ልዩ ስጦታ ሰጥቶ የለ በሴትነቷም ትገለጥ፣ በወንዱም ይገለጥ እኔን አይተካኝም። አንድም ወንድ አባቴም፣ ባሌም፣ ልጄም፣ አገልጋይም እኔን አይተካኝም እግዚአብሔር በሰጠኝ ነገር ላይ። ስለዚህ የእኔ ተቀብሮ እሱ ብቻ ያድርጌ ማለት አይነት ትርጉም ሰጣለሁ እኔ ሴቷ ዝም ትበል ስል። እሺ ቄስ ጸጋነሽ አየለ በጣም ነው ማመሰግነው፣ እዚህ ድረስ መጥተሽ ይህንን ውይይት ለማድረግ ፈቃደኛ ስለሆንሽ። ተመልካቾቻችን ውይይታችን ሰምታችኋል። በመጽሐፍ ቅዱስ መሰረት ደግሞ ቀጣይ ውይይቶች ይኖርናል። ከዚህ የተለየ ሀሳብ አለን መተን መናገር እንፈልጋለን ምትሉ በተለይ በቤተክርስቲያን አመራር ላይ የተቀመጣችሁ ሰዎች ካላችሁ መድረኩ ለእናንተም ክፍት ነው። ግራ ቀኝም አድርገን እንደገና ቄስ ጸጋነሽንም ጠርተን ከእሷ ጋር ንግግር ማድረግ ይቻላል። ስለዚህ የነጻ መድረክ ዝግጅታችን ይቀጥላል። ሳምንት በሌላ ዝግጅት እስከምገናኝ የምሰናበታችሁ ተስፋ ካሳሁን፣ እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር